ድሬ ራሳችሁን ማስከበራችሁ ተመችታችሁኛል። ለሌሎቻችንም ትምህርት ነው። ታውቃለች። ዝም ብላ እንደመጣላት የምታወራ ልጅ እኮ ናት። የምትንቦተረፍ ልጅ እኮ ናት። ልምቱን እቺ አይኗ ውስጥ ጣት ገብቶ ጣት የወጣው እቺ ስመኝ ገብሩ የምትባሏ፣ አይ እንደ ድሬዷ በብልግና ስድብ፣ በኢትዮጵያ ታሪክ በሀረርና ድሬዷን ነው የእንሽቲ እኔ እናቴ ለብሰዋለች ይው እኔ ለብሸዋለሁ ልጄ ለብሰዋለች። ሲቀጥል ደግሞ ገና የልጄም ልጅ ትለብሰዋለ። ያስጥልሽ አነስ አሁን አንቺ ማን ህግ ድሬዳ ውስጥ ይከበራል። ጃኒ ስተት ሰርታለች። ውስጥ ከጃኒ የበለጡ ብዙ ስተት የሰሩ ሰዎች አሉ አሉ። የሉ ማድረብ አሉ። ከጃኒ የበለጡ በጣም ብዙ ሰውን ያስቀየሙ ዘርን ያስቀየሙ ዘርን የተችው የሰደቡ የሉም አሉ አሉ። ነገር ግን የድሬዳዋ ከንቲባ በእንደዚህ በቃ ስለ ሀገሩ ስለ ሀገሩ ላይ ስለሚደረገው ነገር ቀልድ አያውቅም። በጣም ፍቅር የሆነ ሰው ነው። በጣም ጥሩ የሆነ ሰው ነው። መልካም ሰው ነው። ከህዝቡ ጋር አብሮ የህዝቡ ሁሉን ነገር የሚሰማ ከንቲባ ነው። የሚያዳምጥ ነው። የሆነ ነገር ሲያይ የሚጠይቅ ነው። ለዛም ነው ይህንን ነገር ወደዛ መታ እንድትጠየቅ ያደረገው። ስለዚህም እሱም ትክክል ነው ግን፣ እኛ የምንጠይቀውና እኛ የምንለው ይቅርታ ነው። በቃ ከይቅርታ በላይ ምንም አንልም። እውነቴ ነው። በቃ የድሬዳዋ ከንቲባ እንደምታዩት ነው። ባህላት ሲደርስ፣ ቁልቢ ሲከበር፣ የተለያዩ ነገር ከህዝብ ጋር አብሮ ሆኖ የሚሰራ ሰው ነው። ስለዚህም የድሬዳዋ ህዝብ ቅር ካለው ይጠይቃል። መብት አለው። ህግም ይልሃል። ስለዚህም ተጠይቃለች። መጠየቋን በክፋትም በምንም አትዩ። በተቀረ ሶሻል ሚዲያ ላይ በዘር በወሬ በፖለቲካ የምታነኳኳት ሰዎች እንደው ተውት። የሶሻል ሚዲያን ወሬ አይደለም፣ እግዚአብሔርን አምላክን አላህን ጌታን መድኃኒዓለምን ፍሩ። ቢያንስ የእናንተን ዕድሜ ሩብ የኖረች ልጅ አይደለችም፣ ትንሽዬ ልጅ ናት። በዚህ ደረጃ እሷ በዚህ ገብታ፣ አረ ተው፣ አረ ለሚያልፍ ቀን የማያልፍ ቃል አትናገሩ። ተው ተው ተው። የምትናገሩት ንግግር መቼ፣ የቱ ጋ ጃኒ እንደዘን ነገር ታውቃለች። ዝም ብላ እንደመጣላት የምታወራ ልጅ እኮ ናት። የምትቦተረፍ ልጅ እኮ ናት። ላይፍ ላይ የምታወራው ቃል እንኳን አትመለከቱትም። ኦ እንኳንም ቤት ታየው መጣች። ልናገር ፈልጋለሁ። እንትና ታስራለች አይደለ? ድሬዳዋ አሳስራችኋት አይደለ? ማንን ነው? ጃኒ አንድ ነገር ልናገር። እንደ ድሬዳዋ እየሰማች ነው እንደ ድሬዳዋ በብልግና ስድብ በኢትዮጵያ ታሪክ በሀረርና ድሬዳዋን የሚያክል ኢትዮጵያ የተፈጥሮ አቅ በሱስ በጫት በሲጋራ በጥንቆላ ዩኔመት ባድ የተባሉ ነገሮች በሙሉ እንድትሰሚ ብዬ ነው መለከሽ አንቺ ጭምር ጠንቋይ ቤት የምትሄጂበት የምናውቀው እናንተ ጋር ይቺ ልጅ አንድች ነገር ተናገረች ተብሎ ስንት ህዝብ በሚዘገንን ነገር የሚሳደብ የሚፈልቅበት ድሬዳ፣ እችን መስኪን ግን ትላንትና መኪና ገዛች፣ ትላንት ቤት ገዛች ብለው አሰሯት። ኢስ ኤምባራስመንት እንደ ድሬዳ ዘግናኝ ስድብ የሚሳደብ ኢትዮጵያ ላይ ተፈጥሮ አይታወቅም። ሀረር እና ድሬዳዋ በዚህ ትታወቃለች ኖርማል ነው እናትን መስደብ ልጆችን መስደብ አባትን መስደብ ቤተሰብ መስደብ ለድሬዳዋ ማንነት ኖርማል እችን ምስኪን ምንም ያላረገች ልጅ የሆነች ነገር በቀል ተነጋገሩ ተብሎ ሺህ ጊዜ በየቤቱ ገብታ ይቅርታ የጠየቀች ልጅ አሳደዳችኋት እኔማ ማን ስለሆንኩ ጌታችሁ ስለሆንኩ ነው። አይ ነው ጌታችሁ ነኝ። እኔ አሁን አልመላለስም። ወደዛ ገብቼ አልነጋጋ አልመላለስ አደረ። እውነቱን ልነግርሽ ፈልጌ እውነቱን አንቺም እግዚአብሔር ይመስገን ስድቡ ተሻሽሎ ሪሚክስ ተደርጎ መጥቶ እንጂ ነው ምን ብለሽ ትሳደቢ እንደነበር ምንቲ እንደነበረ ሰውን ሁላ ላትጠይ እንደነበረ እናት ነበረ። ስለዚህ በጣም በጣም በጣም በጣም ከድሬዳዋ ብሶ እናንተም የሰው ሰው እንዲህ ልታረጉ፣ ስድባችሁን እናውቀዋለን። የሚዘገንን ማንነት አላችሁ፣ እና ከእናንተ ብዞ ይቺን ልጅ ስታሳቁ ትገርማላችሁ። ልቦን አይስጣችሁ ለማለት በማንኛውም ዘመን ታቁኛላችሁ። በጌታ ስለሆንኩ እንጂ ድሬዳዋ መወለዳችሁን እንድትጠሉ ታደርገው ነበር፣ መፈጠራችሁን እንድትጠሉ ታደርገው ነበር። የሱሰኛ በጣም ሱሰኛ የጫት በሉ የሲጋራ በሉ የሺሻ በሉ የመጠጥ በሉ የምን ሱሰኛ ጎተራ ያለበት ክልል ድሬ ደዋል። ከተማ ድሬ ደዋል። ድሬ ሳፋጣ ያውቁ ድሬ ራሳችሁን ማስከበራችሁ ተመችታችሁኛል። ለሌሎቻችንም ትምህርት ነው። ማንከ የመሰለ አፋችንን እየመጣን እዚህ ሶሻል ሚዲያ ላይ የሚያዳምጠን አገኘን ብለን ሃ እያለን ስከፍት ወዴት ነው የሚወስደን? ወደ ሸቤ። እኔ ዛሬ ከዛሬ ጀምሮ ራሴ አፌን መግራት አለብኝ፣ ሸቤ እንዳይጠብቀኝ። ይሄ ለሁላችንም ትልቅ ትምህርት ነው። አፍ ሲከፈት እስር ቤት እንደሚያስገባል ትምሮ እያንዳንድ እሹ ሰጂ ሸቤ የተጠቀለሽ እንዳትገቢ። እያንዳንዲስ ሶሻል ሚዲያ ከፈትኩ ብለሽ ከፍተሽ አፍሽን ስገብች ሶሻል ሚዲያ በጆን ዳንኤል አልተማርንም። አሁን ደግሞ ሌላ አናዘር ትምህርት በኤክስ ዋይፍ እና በኤክስ ሀዝባንድ የእስር ምክንያት ሶሻል ሚዲያ ላይ ያለ አንጎል ፈቶ አበሻ ጥንቃቄ ልናረግ ይገባል። እኔ ራሴ ሾቤ እንዳልገባ መጠቀቃለ ይሄ ለሁላችንም ትምህርት ነው። እየመረረሽም ቢሆን ዋጪው እያንዳንድሽ ማለት ነው። እንደ አገር ጉዳይ ምንም እንትን ምንም እንትን እቺ አይኗ ውስጥ ጣት ገብቶ ጣት የወጣው እቺ ስመኝ ገብሩ የምትባለዋ አይ ልነግርሽ ነው እኔ መናገሬ ነው። እኔ ስድብ እንኳን አላውቅም። ያው ግጥም እየገጠምኩላት ነው። እና አይኗ ውስጥ ሁለት ጣትም ይግባ አምስት ጣትም የሚግባባት የድሬዳዋ ሴቶች ያወረደች ሴት እኛ እኛ ምርጦችን ያወረደች ዱቄታ እቺ ሜካፓም እቺ እንጨት ህዝቡን ወታ ይቅርታ ማለት አለባት። ከአን ያም ማነው ፍኖቴ ነው ፍኖቴ የምትሉትም ልጅ አልቅሶ እንደዚህ ሰው ያደረገውን ህዝብ ይቅርታ መጠየቅ አለባቸው። በቃ ምን ፌመስ የሚሆኑ አይፈመሱ የራሳቸው ጉዳይ። ምንድነው ህዝብ ነው መጀመሪያ የሚቀርበው። ስለዚህ ወጣው ይቅርታ መጠየቅ አለባቸው። ሶስቱ ነው መለው ቤት አንቺ ምንም አትናገሪ ችግር የለውም ግን እንዳገር ጉዳይ ነው አኔ እንዳሁን ቀድምም ብዬ እንዳለፍኩል እንገርሽ እኔ እንደተልቀም እኔ እንደዚህ ደረጃ ምን እንትን ያላል አልመሰለኝም። ለምን ያውን ምንድን ያልኳት እንዳው ሺቲ ለብሰው እንደዚያ እምቢ እላሉ እንዴ? እሷም እኮ ድሬዳዋ ሄዳ ሺቲ ለብሳለች። እሷም እምቢ አላለችም። ሰታለኝ ያልኩት ጎበዝ በቃ ነኝ ብያለሁ። ስንት ሰው ግን ይሄኛው ትግ አንቻውን እሱ ልጅ እነዚህ በሚሉ ትገደል ሶስት ወር ትታሰር በሚሉ ተስማምታለች እንዴ? ይሄ ደጋ አይ አይ የመገደሉ ምናምኑ አደኛም ሰው ነን ሰው አይነን ያ አይደለም። ቤትዬ ግን ነገም ለሌላ ሰው ለሌላ አፍ ትሰጠናለች እንዴ? ማርያም ለማለት ነው ገባሽ አይደል? ዛሬ እሷ እንዲያ ብቻ ነገም ሌላ ትላለች ነው። ይሄን ሌላም ሰው ይደግመዋል። እና ክብራችንን ለምን ታወርደዋለች? ወታ ይቅርታ ከዚህ በፊት ለዛ ቪዲዮ ለዛ ቪዲዮ ሌላ ቪዲዮ ሰርታ ይቅርታ እንደጠየቀችው አሁንም ቪዲዮ ሰርታ ይቅርታ ትጠይቅ ለሷ ለ በቃ እንትና ብላ ያ ለዛ ቪዲዮ በጣም ብዙ ብዙ አንዴ ደግሞ ተናግረዋለች። ሰማችሁ፣ አሁንም ድሬዳዋ ሕግ ይከበራል። ይኸው ይህች እቺንሺቲ ይዘን ብርቱኳን ሙዝ ምናምን ይዘን እንሽን እንመጣለን በሺቲ ፍንፍና አርግተን እንደዚህ እቺንሺቲ ለብሰን እቺንሺቲ ለብሰን እንመጣልሻለን አሁን እንልመጣል እንጠይቅልሽ ነው ጥብዬ እናቴ ወይኔ ወይኔ ድረሱልኝ እባካችሁ ድረሱላለ ጃኒ እባካችሁ እባካችሁ ይኸው አሁን ያ እንግዲህ ብርቱካኑንም ሙዙንም ይዛችሁ እንግዲህ ሺቲ ልበሱ ብያለሁ በምክንያት ነው እኮ ምክንያት አለኝ ያን ምክንያት አልልም እኔ ዳዋ መጥከሽ ይቅርታ በይ አላልኩሽን? በምክንያቱ ነው ያልኩት። ድሬዳዋ ነይ ብዬሽ እያለሁ እኮ ድሬዳዋ ነይና ይቅርታ በይ ህዝቡ የዋዝብ ነው ይቅር ሊሻ እያለሁ አለንም አለሽ፣ አሻፈረኝ ገንዘቡ ይሻላል አለሽ። ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮው ረዥም ነው ተቆርጦ ነው የተፈሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳን ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወትን ነበረ እየተነጋገርን፣ ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ስላችሁ የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸዴ ሰው ናችሁ። እግዚአብሔርም ወዳችኋለሁ። ድሬዎች መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ። ድጋሚ ማለት ነው እና ወዳችኋለሁ ይሄን ሺቲ እኔ እናቴ ለብሰዋለች፣ ይኸው እኔ ለብሸዋለሁ፣ ልጄ ለብሰዋለች፣ ሲቀጥል ደግሞ ገና የልጄም ልጅ ትለብሰዋለች። እንዴት ናችሁ? ዶቼ ዳጊ ቡና ነኝ። ዛሬ ቡናዬን ላስተዋውቅላችሁ አይደለም የመጣሁት። በጣም ከፍቶኛል። መለያይና መከበሪያ የሆነው ሽቴ በሱ ስለተሰደብኩኝ በጣም አዝኛለሁ። ዝም ብላችሁ ስለኛ መጥፎ መጥፎ ነገር ከማውራታችሁ በፊት እስቲ ድሬዳዋ ተምሳሌት የሆነውን ፍቅር የሆነውን ቡናዬን ልጋብዛችሁና ትክክለኛውን ድሬዳዋ አላስተዋውቃችሁ ትክክለኛዋን ድሬዳዋ ስታዩት እናንተ ራሱ በተናገራችሁ ነገር ተጸጸታላችሁ ብዬ ተስፋ አደርጋለሁ። የብራውን ንግሥት ተምሳሌ ሆነው የዳጊም ቡና ሲቀምሱ ያው ፍቅር እናስተምራችኋለሁ። እኛ ፍቅር ነው የምናስጠምረው፣ ያው ስድብ አናቅም።